ስሜ ምህረት ነው። የመጣውት ከጀሞ ነው። እግዚአብሔር ያደረገልን እዚህ ቤት በጣም ብዙ ነገር ነው፣ ትልቅ ነገር ነው ያደረገልን። ማዘር ታማብን ነበር። በጣም አሟት ነበር ና የታመመችው የአጥንት መሳሳት ነበር የተባለችው። ከዛን ብዙ መድኃኒቶች ሰጧት። ሲቀጥል መርፌ መጠቀም እንኳን አትችልም። አጥንቷ በጣም የሳሳ ነው ና ከባድ ነገር ማንሳት አትችልም። እና በጣም አሟት ነበር። ስራትታ እንኳን ሱቅ ነበር የምትሰራው ና ዘግታ እስከ መተኛት ነበር የደረሰችው። አርብ ቀን ነበር የመጣ ነው ከሲስተር ጋር እዛ ኦቨርፍሎ ላይ ነበር የተቀመጥ ነው። ከዛን አሸሮች በፕሌት የተጸለይ ዘይት ወደ ጉባኤው ይዘው ሲገቡ እጃችንን ከተን ነበር የተቀበል ነው ያንን ዘይት። ከዛን ውሃ ይዘን ነበር ውሃው ላይ እጃችንን ጠረግን፣ ሶፍት ሶፍት ላይም እጃችንን ጠረግና፣ እዚህ ነቢይ ሄኖክ የሚናገረውን እያንዳንዱን ቃል ተቀብለን ሄድን። በእምነት እግዚአብሔር አደረገልን። ቤት ሄደን ጸለይንላት፣ ውሃውን ጠጣች፣ ውሃውን ሰውነቷን ቀባ። ከዛን ቀን ጀምሮ በቃ ምንም አይነት በሽታ የለም ድጋሜ። እንደውም ታየችሁላ። ከዛ ቼክ ለማድረግ ሄድን፣ እንዲሁም ምን አድርገሽ ነው እስከመባል ድረስ ሙሉ ጤነኛ ሆነች። ስራዋን ቆማውን እየሰራች ነው። እግዚአብሔርን አመስግኑልን። በመቀጠል ደግሞ እህታችን በጣም ታማብን ነበር። የኩላሊት ጠጠር እና የነጭ የደም ሴልሽ ከሰው እጥፍ በጣም በስቷል። ምን አድርገሽ ነው እስከምባል ድረስ በጣም በስቶባል ነበር እና ደግሞ ትምህርት ቤት ውስጥ ዴስክ መቷት ኢንፌክሽን አረገ ያ ነገር ከዛን ኢንፌክሽን አድርጓል። ሲቀጥል የኩላሊት ጠጠሩ በጣም አድጓል እና ሰርጀሪ መደረግ አለብሻሉን ያን ቀን ሐሙስ ለት ነበር እንደዛ የተባለችው። ለሰኞ ቀጠሮ ሰጡን። ሰኞ ለት ማለት ሰርጀሪ ልትደረግ ማለት ነው። ሰርጀሪ ልትደረግ ቀጠሮ ሲያደርጉ እሷ ደግሞ በጣም ነው ሄኒን የምትወደው እና እኔ ሰርጀሪ አልደረግም፣ አርብ ለት ጂፒኤስ ሄዳለሁ አለችን። ከዛን ከሲስተር ጋር ይዘናት መጣን። እዚህ ይዘናት መተን እዛ ኦቨርፍሎ ላይ ነበር የተቀመጥ ነው ዘር ሲመለክ ምንም እያመለከች አልነበረም። በጣም አሟት ነበር። እንደውም ቤት እኒሂዱላት ስንላት ነበር። ከዛን አልሄድም አለችን። ዘር ሲዘራ የነበረኝን ብር ሰጠዋት እና በፖስታ እዚህ መታ ዘር ዘራች። ከዛ በኋላ ቤት እስክንሄድ በጣም እያመሟት ነበር። ቤቱ ላይ ሄዳ ማዘር እስከ መደንገጥ ድረስ እንደገባሽ ደከመሽ ተኛች። በቃ ከዛን ቅዳሜ ላይ ስትነሳ ኖርማል የመጀመሪያን ህይወት ሆና አገኘናት። ሙሉ ጤነኛ ሆና አገኘናት። ከዛን ማዘር ደነገጠችና ነው። ቅዳሜ ለት ስለ ዶክተሩ ደውረን እንደገና እንድትታይ እንፈልጋለን ስንለው ዶክተሩ ሰኞ ለት ትምጣ ሰርጀሪ ከመሰራቷ በፊት እናያታለን ድጋሚ ህክምና እናደርጋለን አሉ። ከዛን ሰኞ ለት ማዘር እንደውም ፈርታክ እኔ አልሄድም አብሬያችሁ ብላ ከፋዘር ጋር ነበር ሄደችው። ከዛን ከፋዘር ጋር ሄዳ ድጋሚ ተነሳቻ አንተረሰው ስትታይ የለም ምንም የኩላሊት ጠጠር የለም አሉ። ከዛን ምናልባት ስህተት ሊሆን ስለሚችል ውዳሴ ሆስፒታል ሪፈርን ጻፍልሽ በደንብ ቼክ ትደረጋሉ። እሺ አድርጓልና፣ ውዳሴ ሆስፒታል ጻፉላት ቼክ ከዛን ውዳሴ ሆስፒታል ሪፈር ሲጽፉላት ሄዳ ውዳሴ ሆስፒታል ተደረገች። እዛ ደግሞ ጭራሽ የለም ማለት የሰውነቷ ክብደት ነው እንጂ ሲጀመር የኩላሊት ጠጠር የሚባል የለባትም ነጭ ከዛን ነጭ የደም ሲሏን ነበር። በጣም ያሰጋ ነጭ የደም ሲል ሲበዛ እስከ ደም ካንሰር ያደርሳል። በጣም ከፍተኛ ህመም ነው፣ እና ድጋሚ ትታይ፣ ነጭ የደም ሲሏን አለን። እዛ ውዳሴ ድጋሚ ሕክምና አረግን። ምንም አይነት በሽታ የለባትም ተባለ። እግዚአብሔርን አመስግኑልን፣ ይህ ተደርጉልናል በቤታችን